የጠየቀችው ጥያቄ አግባብ ነው ብላችሁ ትላላችሁ እናንተ ይሄ ከህዝብ የሚጠለብ ጠለብ ነው በህጋዊ መጣሽ ጠፋሽ ከዛ የተወሰነ ወር ሰራሽ ታመምሽ ህዝብ እንደ ህዝብ አዋጥቶ ይጋማ ሰርቶ እሷን ማሳከም ሰው የሚበለው አቷል የሚበላው የሚበለው አቷል ልጅ ይዞ የሚበለው አቷል በነገራችን ላይ እንዲህ እንትነ እንዲ አጠያየቋ የሚያምንም የለም ምክንያቱም እቅማ እናንትና ያለችው ቢያንስ እርዱኝ መታከም ፈልጋል የሚለው ላይ ብቻ ብታተኩር አሪፍ ነው አረ ከባድ ነው አለ ድረስላት እንግዲህ ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማውራው ሴቶቹ ፋይናንሽያሊ ኢምፓወርድ መሆን አለባቸው ካፓሲቲቴድ መሆን አለባቸው እያምናለሁ አቅም ይኑራቸው ሰምተው የሚረዱሽ ከሆነ ችግር የለም፣ ሀሳብሽ እንሸር አድርጊ። እኛ እኮ አሁን ማገዝ ስለማንችል ነው እንጂ ክፋት አይደለም። ግን ይስሙኝ፣ ሕዝቢ ስማኝ፣ ችግሬን ይወቅልኝ ብለሽ ካልሽ ምንም ችግር የለም። ምን ሆነሽ ነው እህቴ? ማን ነው ስምሽ? ይሄ ስም አይደለም እኮ ማርያም፣ ይሄ የቲክቶክ ስም እኮ ነው። ሰላም ነሽ? ድምፅሽ አይሰማም። ቁልፉን ራቅ አድርጊውና ምን ሆነሽ ነው? አይሰማም። ይሰማል። ቁልፍ ነገር አለ የምታንኳኩዎች ቲክቶክ ስለሚያስተጋባ ነው። እሺ፣ እሺ፣ እሺ። ምንድነው ችግርሽ? ይስሙሽ እና የሚያግዝሽ ሰው ካለ ይገዝሽ። ምንድነው ችግርሽ ላይ ችግር አሞኝ ነው እና መድኃኒት ማግኘት አልቻልኩኝም። ሐኪም ቤትም ሄድኩኝ ግን ሊያስታግዝልኝ ነው እንጂ ቻሉ ሊያድነኝ አልቻለም ማለት ነው። እና ከፍተኛ ሕክምና ያስፈልገኛል አሁን ላይ። ያን ደግሞ ማግኘት አልቻልኩም። ምክንያቱም እዚህ ቀዶ ሕክምና ማድረግ አልችልም ህገወጥ ስለሆንኩኝ ማለት ነው። እና ቃማ ምናምን የለኝም፣ ማሰሪያም አልችልም አቅም የለኝም። ወይ ሀገር ገብቼ ልታከም ወይ ከሆነ በዚህ የሚያግዘኝ ሰው ካለ ጋማ ውቶ ቢታከም መሻላ ነው። ይሄ ህዝብ ነው ለአንቺ ጋማ አስወጥቶ ህጋዊ አድርጎ የሚያሳክምሽ፣ ይሄ ሳውዲ አረቢያ ውስጥ ያለ ኢትዮጵያ ነው እንደዛ የሚያደርገው። ሳውዲ አረቢያ ያለ ብቻ ሳይሆን ሰውን ለመርዳት እኮ ሰው መሆን በቂ ነው። እሱስ ተየኩት ምን አልሽ? አንድ ሰው ለሰው አንድ ሰው ለሰው ብቻ አይደለም የጠየኩት። ሁላችንም ካልተጋገዝን እንዴት ይሆናል? አው ታዳ መጠየቅ ያለብሽ ነገር አለ፣ የሆነ መጠየቅ ያለበት ነገር አለ። ሰው ህዝብ የሚችለው አሁን አንቺ አንቺ አሁን እኮ ህገ ወጥ ስለሆንሽ ይሄ ህዝብ ብር አዋቶ ይጋማ አሰርቶልሽ ከዛ እንድትታከሚ ነው የምትፈልገው። አይ ስንት እርዳታ ሆነ ሁለት እርዳታ ሆነ ማለት ነው አደለ? እንደዛ ነው እ አልኩኝ። አዎ የመታከሚ ምናምን ችግር የለም። የቀማማውጫ ስንት እንደሆነ አላውቅም። በምንድን ነው የመጣሽው አንቺ? እኔ የጠፍቼ ነው የምንሰራው በፊት ሕጋዊ ነበርኩኝና በጣም ሲያመኝ ምናምን ሴትዮሽ ስታሰቃየኝ ወጣሁኝ ማለት ነው። ስንት አመትሽ ከወጣሽ? ገና አመት አልሆነኝ። የአሁኑ ጠለብ ነው ይሄ እዚህ የሁለት አመቱ ጠለብ ነሽ? እኔ ለስንት አመት እንደሆነ አላውቅም፣ ግን ከመጣሽ ሳውዲ አረቢያ ከመጣሽ ስንት ጊዜሽ? ከመጣ አመት ከሰባት ወር በአመትሽ ጠፋሽ ማለት ነው። ስለዚህ አሁን አንቺ ስላመመሽ ይሄ ህዝብ አዋጥቶ ይጋ ማሽን አሰርቶልሽ እዳም ስለሌለብሽ ከዛ ደግሞ ወደ ህክምና እንድትጂ ነው የምትፈልጊው። ቢሆን መውጣት ባይቻልም ከሆን ቢያንስ የሚረዳ ከሌለ አገር ገብቼ ታክሜ መምጣት የምችልበት እንትን የሚመቻችልኝ ከሆነ ደስ ይለኛል። አሁን በአሁኑ ሰዓት ላይ እኔ ሀገር ቤት መግባት አልፈልግም። ምክንያቱም ብዙ ነገሮች ማመቻቻቸው አሉ። መስራት ነው ምፈልገው። ለአንድ ቀን ረፍት ማድረግ አልፈልግም። ምንድን ነው የታመምሹ? መንጽ ንትን ፊንቲጣ ኪንታሮት፣ የውስጥ ማለት ነው የውስጥ ኪንታሮት። ከዛ እሱ እንትን እያልኩ እያሉ በተጨማሪ ደግሞ ህጉሮ ሬን ማመም ጀመረ ማለት ነው። ታክም ያለው ግን አልዳንኮም ሱ ራሱ እኛ ገር እኮ በስነ ስርአት ምርመራ ስለማያደርጉ እንደገና ደግሞ በስነ ስርአት ህጉን ተከትለው ስለማሄዱ ነው እንጂ የክንታሮት በሽታ ያለባቸው እህቶች የኮንትራት ስራ እንዲመጡ አይፈቀድም። ግን ዝም ብለው ከላይ ከላይ ስለሚሰሩ የእናንተንም ህይወት ያበላሻሉ ማለት ነው። ደግሞ ይሄ የክንታሮት ህመም እረፍት ይፈልጋል። ከባድ ስራ ምናምን አይፈልግም። መድኃኒቱ ብዙም እንትን አይደለም፣ ውጤታማ አይደለም። ስለዚህ አሁን አንቺ ይሄንን ነገር እንዴት ብለሽ ነው የምትፋችው? ህዝብን ጠይቀሽ ይሄ እየሰሙሽ ነው ያሉት። በዚህ አጋጣሚ እንግዲህ የእህታችንን ንግግሯን ሰምታችኋታል። እሷን እናግዛለን፣ ጎኗን ቆማለን ማለት የምትፈልጉ ሰዎች በምን ያገኞች ታዳ ይቆጠራለኝ ፎሎ አድርጋችሁ አናግሯት። በአሁኑ ሰዓት ግን እኔ አንድ ነገር ልልሽ የምፈልገው ይሄ ህዝብ እንኳን ሰው መርዳት አይደለም ለራሱ መኖር በጣም ከብዶታል፣ በጣም ከብዶታል። በተለይ አረብ ሀገር ያሉ እህቶች በጣም ተማረዋል። በእርዳታ ላይ ማለት ነው። የራሳቸው ህይወት አለ፣ ቤተሰብ አለ። የኢትዮጵያን የኑሮ ሁኔታ ታቂዋለሽ። እዚ ሀገር ደግሞ አሁን ስራ የለም። ዱሮም ከሌላቸው ላይ ነበረ የሚሰጡት። አሁን ደግሞ ጭራሽ ኑሮም ተወዷል፣ ስራም ጠፍቷል ለመርዳት ብዙዎቹ ፈቃደኛ አይደሉም። እና አንቺ የሆነ ያዋጣል ብለሽ ያልሽው ሌላ መላ ብትፈልግ የተሻለ ነው እንጂ ይሄ መንገድ የሚያስኬድሽ አይመስለኝም። እኔ መቼም ያው ግልጽ ስለምናገር ብዙም ሰው አይወደውም እንጂ አላውቅም። ደግሞ እናንተ ታውቃ አንድ ነው። በአሁን ሰአት ከሁሉም ሁሉም የራሱ ህይወት ከብዶታል። ማንኛውም ሰው መርዳት ማይፈልግም ግን ያው ቢያንስ ችግሮች አስን ላይ ያሉ የአንድኛ ይከፍላል የአንድኛ ዝቅላል በዛ መልኩ ነው እንጂ አስቸጋሪ ነው። በአሁን ሰአት እረዳለሁ አውቃለሁ። ግን ያው የተሻለ ሰው ሊኖሩ ይችላል በሚል ነው። ቆይ አንቺ አሁን ላይ እቃማሽን ማሰራታችን እንዴ ቀላል ከሆነ አይደል አዙዬ፣ እሷ አመክ ከሆነ አዎ አመት ከሆነ ቀላል ነው። ቀራሩ አልቋል፣ ወረዳ ቀራሩ አልቋል። ከፊል ያስፈልጋታል አለ፣ ከፊል የሚከፈል ገንዘብ አለ፣ ለመክተብ የሚከፈል ገንዘብ አለ። ያንን ፕሮሰስ ለማስጨረስ እስከ ዛሬ እሷ ሰርታ ያላጠራቀመችውን ብር ህዝብ አዋጥቶ ለእሷ ይጋማ የሚያሰራ ይመስልሻል? ስታሰቢ። አዎ የመንግስት ክፍያ ሙምኪን 600 ሪያል ሊሆን ይችላል፣ ግን ቢያንስች ልጅ ሶስት 2 ወደ 6000 ሪያል ያስፈልጋት ሊሆን ይችላል። አምስት ስድስት ያ ያም ሰዎች ምሳሌባቸው ሰዎች ከፊል መሆን ከቻሉ ነው ምሳሌባቸው ሰዎች ስራ ካለሽ ላይ እንደዚያ ከሆነ በጣም ቀላል ነው። ቢያንስ ተነጋግረሽ፣ እነሱ ጋር አሰርተሽ፣ ወይ አገርሽ ገብተች ታክመች ለምን አሰሪልኝ አላልሻትም? አንቺ በዚህ በወጣው ህግ አሰሪልኝ ለምን ብለሽ አልጠየቅሻትም? አንቺ ቃማ የማሰራት አላማ ካለሽ እርግጥ የቃማ ቢኖርሽ በመንግስት መታከም ስለምትችይ ለአንቺ ጥሩ ነው። ለምን ጊዜው ሳያልቅ ይሄንን እድል ከሴትዮዋ አልጠየቅሽም? ምናምን ብለሽ መስራት እፈልጋለሁ በህጋዊ መንገድ ብለሽ እሷ የምታዋሪያት ልትስማሙ ትችሉ ነበረ። እኔ እንደዚህ ይከብዳል ብዬ የማላሰብኩኝም ነበር፣ ግን እሷም ስም ስትልኝ እኔም ስም ይሄ መስራት ጀመርኩኝ ማለት ነው። ያው በግል እየታከብኩሽ ስለነበረ እደናለሁ ብዬ ነበር ያሰብኩትኝ። እና አንቺ እሷ ህጋዊ ስትፈልግ እኔ በህጋዊ መንገድ ያዙልኝ እና መስራት እፈልጋለሁ ማለት ነበረብሽ። እንደምትፈልግ ታወቅሽ ማለት ነው። ከባድ ነው። ነገሮቹን እንደ ቀላል ነገር የምተዋቸው ነገር እኔ እንዴት እንደሆነ አላውቅም። ወረቀት ተበላሽቶ ቀላል ነገር መስሎ ማሰብ፣ ያውም አንቺ እንደዚህ እያመመሽ። እኔ እንጃ ብቻ አላ ከይሩ ነገር ይምረጥልሽ። እኔም ግን እኔ ግን እምልሽ ክንታሮት በተለይ ካለብሽ ከስራ ጋር እዚህ ሀገር አይሆንሽም፣ ከቤት ስራ ጋር አይሆንሽም። ስንቶቹ እያመማቸው እየሰሩ ነው። ከዛስ በኋላ እንዴት ልትሆኚ ነው ከባድ ነው በጣም።